ወዳጃችን ውበት እንደ ተመልካቹ ነውና አይኗማ፣ ጥርሷማ እያለ የሸጊትን ውበት አሎሎ ከሚመስለው አይኗ ሀር ከመሰለው ጸጉሯ ላይ የሚያይ እንዳለ ሁሉ ተረከዘ ሎሚ ጠብደል ያለባት ኮራ ያለ ዳሌ እያለ ስንኝ እንደቋጠረው ገጣሚ የቆንጂትን ውበት እግሯ ላይ የሚፈልግ ተመልካች መኖሩም የሚያጠያይቅ አይደለም። ታዲያ ጸጉርም ሆነ እግር ላይ ውበትን ባይኑ መቀላወጥ የለመደበት ደግሞ ሴሄድ ሲቀመጥም ይሁን ሲበላ ሲጠጣ አላፊ አግዳሚው ላይ አይኑን እያንከራተተ አይ ውበት አይ ቁንጅና ብሎ የሚደነቅበትን ፍለጋ ሲያስስመዋሉ፣ ሀቅ ነው። እናማ እንዲህ ላለው ችግር አይነተኛ መፍትሄ ይዤ ብቅ ብያለሁ እያለ የሚገኘው በሀገረ ጃፓን ከሰሞኑ የተከፈተ አንድ ምግብ ቤት ሎሚ ተረከዝ የሚሆን ወይ ደግሞ ዳጎስ ያለ ባትና ዳሌ ብቻ፣ በጥቅሉ የሴት ልጅ ውበት እግሯ ላይ ነው መገኛው የሚል ሁሉ ጎራ ቢልብኝ የእግር ውበትን እንዳሻው አጣጥሞ እንዲመለስ ተመቻችቻለሁ እያለ ይገኛል። በሀገረ ጃፓን መዲና ቶኪዮ ውስጥ ኢቢሱ የተባለች መንደር ውስጥ የተከፈተው ምግብ ቤት የታፋ ፎቶዎች ዓለም እንደማለት የሆነ ወርልድ ኦፍ ታይስ ፎቶግራፊ ካፌ የሚል ስያሜ የተሰጠው ሲሆን ሲሆን ጭቅና ጎርሰው ሰው ጭን እያጣጣሙ መዋጥ የሚፈልጉ ደንበኞችን ፍላጎት ለማሟላት የቤቱ ግድግዳዎች ከአፍ እስከ ገደፋቸው የሴቶችን ባትና ታፋ በሚያስቃኙ ፎቶግራፎች የተገጠገጡ ናቸው። የምግብ ቤቱ ደንበኞች አየሁ ይሄን አለሌ ባይኑ ሲወሰልት ምን አለ አርፎ የማይናገረውን ቢበላ የሚል ትችት ይገጥመኛል ሳይሉ አሁን ይሄን የመሰለ እግር መሬት ይረገጥበታል አይውበት እያሉ ካለምንም መሳቀቅና ኀፍረት በግድግዳዎቹ ላይ የተሰቀሉትን ፎቶግራፎች እየማተሩ የሚጎርሱትን ምግብ በሚያዩት የነሸጊት እግር የሚያወራርዱበት ምግብ ቤት ነው። የታፋ ፎቶዎች ዓለም ካፌ ይሄን ሁሉ እግር ከየት ከየት ብለው ፎቶ አንስተውት ነው? ጥያቄዎት ከሆነም ፎቶዎቹ የተነሱት የሴት ልጅ እግር ልዩ የሆነ ውበት አለው ብላ በምታምነውና ስራዬ ብላ ይሄንኑ ውበት ከያለበት እያደነች በካሜራው አይን በምታስቀረው ፎቶ አንሹ አርቲስት ዩሪያ የተነሱ ናቸው የሚል ምላሽ ነው ከሩፕትሊ ድረገጽ የሚያገኙት። ዩሪያ ከ1000 በላይ የሴት ልጅ እግሮች የተካተቱባቸውን ከ500 የሚበልጡ ፎቶግራፎች ከሰሞኑ አውደሪ አሰናድታ ለእይታ ማብቃቷን ተከትሎ የአውደሪው አንድ አካል ሆኖ ፎቶግራፎቹን በምግብ እያዋዙ መመልከትን ምርጫቸው የሚያደርጉ ታዳሚዎችን ለማስተናገድ በሚል የተከፈተው ምግብ ቤት የሴት ቁንጅና እግሯ ላይ እንጂ ሌላ መገኛ የለውም በምትለው ዩሪያ ከተነሱት ፎቶግራፎች በተጨማሪ በእግር ቅርጽ የተሰናዱ ምግቦችን እያቀረበም ደንበኞቹ የሚያዩትን እግር ጎርሰው የሚያጣጥሙበትን መላም ዘይዷል። ከዚህ በተጨማሪም የተለያዩ በሴት ልጅ እግር የተቃኙ የስጦታ እቃዎችን የሚሸምቱበት ሱቅም በምግብ ቤት ውስጥ ይገኛል። ታዲያ የምግብ ቤት የተከፈተው ለአንድ ወር ብቻ አገልግሎት እንደሆነ ልብ ይሏል። ወዳጃችን እናማ እግር ጥሎት እዚህ ምግብ ቤት ጎራይ ማለት እድሉን ቢያገኙ አጀብ! ጃፓን ሩቅ ምስራቅ ሳለው ምግብ ቤት ገብቼ እግር ውጪ የመጣው ባይኔ በልቼ ብለው ሳያንጎራጉሩ አይቀሩም።